ያው አፕሮፌሽን ሌሎች መደወሉም ፈርቼ ነው እንጂ ጀስ አስባለው ቼክም እያደረጉ ነበር። የደበልሽበት ሁኔታ እና ቤቴ ጋ ምናምን ና ስትመጪ ኔጋ ስትመጪ ብዬ አላሰብኩም። እውነት ለመናገር ማለቴ በቃ መምጣትሽን ሰማለው እንጂ ጭራሽ ኔጋ አልጠበኩም። ነት ለመናገር አልጠበቅ እኔ እንዳንተ ስላለው እንኳየክ በዛ ሰዓት ቢያንስ ደውለክ አይዞች በርቺ ጉድላክ ምናምን ትለኛለህ ብዬ ጠብቄ

ወይ ከጎንሽ ላይ ምናምን እንደዚት ቃላቶችን በያዝ መጠቀም ነበረብኝ። ዛሬ ላይ ግን ያን ነገር ገፍቼ ስመጣ እኔ አው በቃ ዛፍቀሽኝ ነበር። ለምን ያለሽበትን ሁኔታ መረዳት ነበረብኝ። ገባሻ አደለም እኔ የልጅ አባት ልትሆን ነው ምናምን ምናምን፣ በጣም ተከፍተሽብኝ የሄድሽው ኢቨን ደስታሽን እንኳን በቅጡ አላጣጣምሹ። ምክንያቱም እዚጋ ሰላም ስላልነበረ ተረዳሽኝ። እዛ መሆንሽ እዛ ይህን የመሰለ ነገር ላይ መገኘትሽ ምናምን አላጣጠምሹ። ምክንያቱም እኔ ባደረግኩት ነገር ነው ተረዳሽኝ። እዚጋ ደስ ብሎኝ መሸኘትም ወይ ደግሞ አብሬሽ መሄድ ነበረብኝ ግን ያን አላደረግኩም። ያን ያላደረኩበት ምክንያት እዚጋ ያለው ነገር ለእኔ ትንሽ ስለከበደ የልጅ አባት መሆን ምናምን እና ደግሞ በልጄ ላይ እየመጣ ያለው ማስፈራሪያ ምናምን ያ ነገር ነው የቀደመ፣ ይገባሽ አይደለም? እኔ ከተከትዬሽ እጂ እዚህ ጋር ኤፋሱ እንዴላ ነገር ብታደርግ ይጸጽተኛል። ጸጸቱ ደግሞ መጓት አልፈልግም፣ ያንን ከማሰብ ነው ምክንያቱም እሷን ኔ ጎዳች መስሏት ኦስ ነው የምትጎደኝ። ግን በጣም ደግሞ የሚጎደው ደግሞ ምንም ነፍስ ማያቀጻልሽ ነው። እና እኔ ያነስለም አልፈልግም። እኔ አሁንም ቢሆን እኮ እሱ ፈልግ አይደለም የመጣሁት። በቃ ናፍቀኸኛል፣ ናፍቀኸኝ ነበረ ሰው አንተን ለማየት የመጣሁት ድጋሜ። ዚ ነገሮች ትገባ ከሆነ መቅረት ትችላለህ። ችግር ከሁል ጊዜ ነገሮችን ታበላሻቸዋለህ። እባክህ ልቀቀኝ። ምንድነው የምንረጋጋው? ደግሞ ነገሮች ላይ ምንም ልናወጣው የማንችለው ነገር ስለተፈጠረብኝ ማለት ነው። በቃ ምሮ ምን እንደሚያስብ አላውቅም። አሁን ያለበት ሁኔታ ትክክል አይደለም። በዚህ ሰዓት እኮ ቤት የተቀመጥኩት እኮ ፈልጌው አይደለም። በቃ ውጭ ላይ ያለው ነገር ስለከበደ ስለነበረኝ ነው። ተረዳሽ? ምን ማድረግ እንዳለብኝ ስለ ስላላወቅኩ እኮ አሁን ምንድን ነው ምግብ ሽ ልመጥሽ ናፍቀኛል እኮ ናፍቀኛል፣ ናፍቀሽኛል። የተናፈቀ ሰው የናፈቀ ሰው እንደዚህ እንደዛ ሆኜ እሱ ተወው በቃ እኔ ሁሉን ነገር ስቻ እንደ ለምን ዳሪ ዘላ ለምን ችግር አለበት ነው? ለምን ምክንያት ነው? ዳሪ ዘላ ለምን ችግር አለበት ነው? ለምን ምክንያት ነው? በርግጥ ዳኒ ያደረገው ነው ነገር ስለከበደው ሊሆንም ይችላል። የምትለው ላወርደው ነው የሚልለው ነው እያለች ነው እና ከባድ ነው ብቻ ይሄ የወራችሁ ቃላት ራሱ ከባድ እንደሆነ አታውቅም።

ወንዶችም ሴቶች ነበሩ። መወደገውን የተግባቧቸው ወንዶችን ነው። ምክንያቱም ከላሪ በጣም ውድዱት እና መልክ ጽጌ ግን ወንደ ዳኒ ለማናት የምታደርገው ጥረት ሴት እያለሽ ወንድ ትያለሽ በጣም ሲያደንቁልኝ ነበረ። የተለየ ከለር አለ፣ ተመሳሳይ ከለር ያለ እንዳይመስለ፣ ከለራችን በጣም የኛ ዩኒክ ነው። በጣም ነው የሚወዱት፣ በጣም ነው የሚያምረው። በቃ እዛ ስቴ እኔ እዛ ነበረ። ምክንያቱም በጣም እና ደግሞ ወንዶቹም በጣም ማለት ወደዱኝ። በጣም በጣም ታምሪያለሽ ምናምን፣ እንሳምሽ እንቀፍሽ ሳሙኑ ነበረ ግን አቅፎኛል። እና ደግሞ እነሱ ደግሞ በጣም ሰውነታቸው የሚያምረው አደንቃቸዋለሁ። ማድረቅ መሰልጠን እኮ እንደሌላ ነገር አትሆነገአትፈእንለምን ለምን ከናይጄሪያዎቹ ጋር እኔ እኮ ያን ያህል ፍቅር የለኝም ከናይጄሪያዎቹ ጋር

ያልተጠናቀቀበት ነገር ይምዳል። ምንድን ነው የፈለግሽው? ነገር እስኪ ያስረጅ ዳኒ። እኔ ጀስት ሰላም ለው ነው የመጣው፣ ሰላም ልትዩ፣ ባዶ ቤት የተጎራረሳችሁ አማራ ብሎች ነው። ምግብ ምናምን አይደለም ትንሽ ቤት ውስጥ ዳኒ። በጣም ተገናኛችሁ አመንኩ ምናምን ቢባል ቤት ውስጥ ምትገናኙት። አንቺ ግን ትንሽ አታፍሬም? ጽጌ ልጅ ይዣለሁ እኮ ትንሽ አታፍሬ እኔ ምን ማድረግ አለብኝ? ምንድነው አልገባኝም። ያስረጅ እዚህ ቤት መተሽ እየተጎራረሳችሁ ምናምን ምን

እኔ አርፌ ነው የመጣሁት። እሷ ከናይጄሪያ ስለሆነ የመጣችው እሷ ረፍት አርጋለች። በልታቸው ተጎራሳሻ ያምን ምናምን ደስ ይላል። ምንድን ነው ዳኒ ጀስት እኔ ሰላም ልለው ነው የመጣሁት። ሰላም ውጪ አይቻልም። እንዴት ነው ባለትዳር ቤት እርጉዝ ሚስት እያለችው እንዴት ነው ተቀጣጥራሽ ምናምን ቤት ውስጥ ረታሽ የምትጎራረሱት ምናምን አልገባኝ ያልገባኝ ነገር እንደጣላችሁ ነበር ሌላ ደስ ይለኛል ምንም ነገር ውስጥ አንቺ ነሽ እኮ ሰው ህይወት ውስጥ እየገባሽ እኮ ዝም ስትሉ ላይ ገርመኛል ዝም ማለት እኮ የሚያሳየው አይ ነው ዝም ማለት የሚያሳየው ምን እንደሆነ ታውቃለህ አይደለም ዝም ማለት የሚያሳየው እሷ ልክ እንደሆነች ነው አይደለም ሄድ እኮ ምን ትላንትና ኤብሱ ነገሮችን እንደማትፈልግኝ ከዚህ በኋላ ምንም ነገር እንደማይቀጥል ምናምን ነገረሽ ነበረ ተረዳሽ እሺ ከዚህ በኋላ ልጅ ማትሄድ በሚለው በልጅ ጉዳይ

በናስላል ስለመረብ አይደለም። ነገሮችን እኔ ጋር ለማስመጪ የገባሽ አይደለም የልጃችን ጉዳይ እንጂ፣ የእናንቺን ደግሞ አያስተሳስርም። እኔም እሱን ነው የማውቀው። እሱም ስለማግኘት የመጣው ማላችሁ ለመግባት አይደለም ማለት ነው። እንበላለን ማለት ነው። ምንድን ነው አልገባኝም። ምንድን ነው

አይደለም፣ ጃኔ ላይ ማንም ላይ እንደዛ የማረግ አይነት ስብ እና ያለኝ ሰው አይደለም። ስብ ምን ነው? ምን አረጋግጠው ስትብይ ነው?

እርሻ ሲቪል ችግር የለውም፣ ግን ቢያንስ ያመጣችሁ ምግብ እየበላች ነው። ቢያንስ አታከብሪያትም። እንዴት ነው እንደዚህ ነገር ብትናገሪያት? አንቺ ጭንቅላት የለሽም። አንቺን መጠበቅም አይጠበቅብኝም። በልተሻል፣ ደህና ሆነሻል። እየሆነች እንዳለች ምን ችግር አለሽ? አንተ ቢ ካልጣፈጠሽ ሄድስ ነው። አንቺ ቢ ካልጣፈጠሽ ተ እኔ የሆነ ነገር ነገር ምን ለሰው አልገባኝም። ምኑ ጋር ነን? በጣም መስመር እየሳትክ ነው። መስመር እየሳትሽ ያለሽው ገባሽ? አሁን ላይ የተያያሻልሹ ነገር ልክ አይደለም። ደግሞ አልፈልግም በይ

ዘላለምን ስለራስ ነው የምታስበው፣ አይደለ ዘላለምን ስለራስህ እኔ እንደዚህ የኔ ፓርቲ፣ የኔ ልጆች፣ ኔ ቤተሰቦች ሁልጊዜ እንደዚህ ነው የምታስበው ስለ አንተና ስለ ራስህ ብቻ የሚመለከተው ነገር ላይ ብቻ

በነገራችን ላይ ይቺ ኤፕ ስንሟላት እብድ ነገር ናት መሰለኝ። ማርያም የሰው ልጅ የሰው ምግብ እንደዛ እየበሉ እንደዛ ይባሉ ኖር ነው። እንኳን ፅጌና ዳኒ ብዙ አመት የቆየት ቀርቶ ለሌላ ለጥባት ራሱ ይወድ እንኳን የሚዋደሉት ማለት ነው እና ልጅ ልጅ ልጅ አርግዣ አርገያ ታለች። ወደሽ እኮ ነው የሰጠሽው ወደሽ ከሰጠሽው ውርደሽ ምንድን ካለሽ ምንድን ነው እንትን እንትናይ አይርገጥሽ ነው ምናምን የሚባል አባባል አለና፣ አንቺ እንደዛ ስለሆነ አርባሽ አርፍሽ። በጣም ነገረኛ ናት። እርግጠኛ እንዳኔ ስለ ሄደ ስላረገዘች ለምንድ በጣም ኃይለኛ ናት። ኤፋሱን ማለት ነው። በጣም ኃይለኛ ናት እና ጽግሻዬ ደግሞ ጽግሻ እየሸተል ነገርኝ። በጣም የዋህ ናት። ያው ዳኔ ደግሞ በህይወቱ እንጀራ እንደዚህ ፈትፍታ አትመጣም። መታታቅም ብሎ ሁለቱም ናቸው የተጠራጠሯት ማለት ነው። ምን አስበው ነው ግን እንደዚህ ፅጌሻን እንደዚህ ያደርጉት ማለት ነው? ለማንኛውም ሽታ በጣም ይሆናት። ስለዚህ ይወደዳል ደግሞ እግዚአብሔር ያለው ነው የሚሆነው። ሰው ባለው ግን አይሆንም በጥራት